ታላላቅ የአውሮፓ ክለቦችን ዕለታዊ የቡድን ዜና የዝውውር መረጃ ለእናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን ያሰናዳላችሁን ስፖርታዊ ጥንቅሮች ከዚህ በማስቀጠል ወደ እናንተ የምናደርስ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ ሰብስክራይብ ሼር ማድረግ እንዳይረሳም። በዚህኛው ጥንቅራችን ግን አንድ ሀገራዊ ጉዳይ ለእናንተ ውድ አድማጮቻችን አስቀድመን እናደርሳችኋለን። በባህር ማዶ የመረጃ ክፍለ ጊዜያችን ሰፋ ያለውን ጊዜ የሚወስደው የዝውውር መስኮቱ ላይ እየተደረጉ ያሉ እንቅስቃሴዎች ናቸው። ከዚህ ጋር በተያያዘ በሀሳብ መስጫ ሳጥናችን ላይ ከመጡልን ጥያቄዎች ማንቸስተር ዩናይትድን ሽያጭ በተመለከተ ተደጋጋሚ ጥያቄዎች እየመጡ ነበረ። ከዚህ ጋር በተያያዘ ተጨማሪ መረጃዎችን አሰባስበን ይዘን መጥተናል። ለውድ አድማጮቻችን እናደርሳለን ከዛ ውጪ በማንቸስተር ዩናይትድ የዝውውር መረጃችን እጅግ በጣም አስደናቂውን ተጫዋች በተመለከተ ወደ ዩናይትድ ዝውውሩን ፋብሪዞ ሮማን ይዞት የወጣው መረጃ አለ። ኩነ አስር ቁጥር በዩናይትድ ይለብሳል። ሪዮ ፈርዲናንድ በብዙ ወድሶታል። የብሩኖ ፈርናንዴዝ ጉዳይ እውነቱን ለመናገር ውድ ቤተሰቦቻችን ምንም የተረጋገጠ ነገር የለም። ብሩኖ የወሰነው ውሳኔም የለም። ከብሩኖ ፈርናንዴዝ ጋር ግን በተያዘ በርካታ ሌጀንዶች የግል መልከታቸውን እያጋሩ ነው። በዚህ ዙሪያ ውይይቱ አልተካሄደም በብሩኖ ፈርናንዴዝ እና በወኪሉ መካከል። ስለዚህ እሱን የግድ መጠበቅ ይኖርብናል የብሩኖን ውሳኔ ለማወቅ። ከዛ በተጨማሪ ግን ማንቸስተር ዩናይትድ ቤት ምናልባትም በብዙ ሊያተርፉበት የሚችሉት አመት ነው። በምን አይነት መንገድ ይሄንን ትርፍ፣ ቀጥሎ ይሄንን ትርፍስ ሩበን አሞሪ እነማን ላይ ያውለዋል የሚለውን ደግሞ ተጨማሪ መረጃ በዝውውር የመረጃ ክፍለ ጊዜያችን ለዩናይትድ ደጋፊዎች እናጋራለን። አርሰናሎች 25 ሚሊዮን ፓውንድ ላለመክፈል ሲሉ ስለወጡበት አንድ ዝውውር እንነግራቸዋለን። የቤንጃሚን ሸሽኮ ጉዳይ በተመለከተ ቢያንስ በዚህ ሳምንት እንደማይጠናቀቅ ተረጋግጧል። በምክንያትነት ያው ቤንጃሚን ሸሽኮ የለም ከሀገሩ ጋር ነው የሚገኘው። ከዛ በተጨማሪ አርሰናል ፉክር ገጥሞታል። መቶ ሚሊዮን ዩሮ አካባቢ የዝውውር ሂሳብ እየተባለ ነው። አርሰናል ቤት ተጨማሪ የዝውውር መረጃዎችን ለእናንተ ውድ አድማጮቻችን እናደርሳለን። ሊቨርፑል ከተጫዋቹ ጋር ድርድር ቀጥሏል። የሚሸጠውም ተጫዋች የሕክምና ምርመራውን አልፎለታል። ስለዚህ ሊቨርፑል ቢያንስ ተጫዋች እንደሚሸጥ አረጋግጧል። ገቢ ያገኛል ማለት ነው። ሰማያዊዎቹ ቼልሲዎች በዝውውር መስኮቱ ላይ በንቃት እየተሳተፉ ከሚገኙ የፕሪምየር ሊግ ክለቦች ውስጥ ይጠቀሳሉ። አንድ ተጫዋቻቸው ግን በህት ክለብ እየተፈለገ ነው። ከዛ ውጭ የክንፍ ተጫዋች ለማምጣት በርካታ ዝርዝሮችን ይዘው እየሰሩ ይገኛሉ። ቼልሲ ቤት ሰፋ ያለ ዝውውር መረጃ ይዘናል። ማንቸስተር ሲቲ ቤት ሰበር መረጃ አለ። ለሲቲ ደጋፊዎች እናደርሳቸዋለን። ከዝውውር ጋር በተያዘ ነው ሰበሩ መረጃ። በርካታ የቡድን ዜናም አለ። ሲቲ ቤት በጣም ወሳኙ ተጫዋች ተጎድቷል። ያውም ቀዶ ጥገና ጭምር ነው የሚያደርገው። ይህንንም መረጃ ለሲቲ ደጋፊዎች እናደርሳለን። በአውሮፓ ትልቅ ክለቦች፣ ትልቅ ተጫዋቾች እለታዊ ቡድን ዜናችን በስፋት እንደተካተተ ነው። ለሁል ጊዜው ለአብሮነት ቆይታችሁ ላይክ ማድረግ በቂ ነው። ሀሳብ አስተታችሁ ስለምሰጡንም ከልብ እናመሰግናለን። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች መረጃዎች ታደምጣላችሁ። ሀሳብ አስተያየት ላይ የጠየቃችሁንም ጥያቄ በመረጃችን ለማካተት እንሞክራለን። በፊላደልፊያ አንድ ውድድር እየተካሄደ ነበረም። ውድድሩም በግራንድ ስላም የአትሌት ሻምፒዮና ነው። በፊላደልፊያ በተደረገው ግራንድ ስላም የትራክ አጭር ርቀት አትሌቶቻችን ድል አድርገዋል። ድርቤ ወልተጂ በ800 ሜትር አጭር ርቀት አንደኛ ስትወጣ አንድ ደቂቃ ከ58 ማይክሮ ሰከንድ ፈይቶባታል ርቀቱን ለማጠናቀቅ የወሰደባት ሰዓትም በጣም ፈጣን የሚባል ነው። ትላንትና በ1500 ሜትር አጭር ርቀት በተመሳሳይ አሸናፊ የነበረችው ደረቤ ወልተጂ ከሁለቱም ውድድሮች 24 ነጥብ በማምጣት የፊላደልፊያ ሻምፒዮን ሆናለች። አትሌቷ የ100000 ዶላር አሸናፊ ሆናለች። በዚህ ዓመት በተጀመረው አዲሱ ውድድር በቋሚነት እየተሳተፈች የምትገኘው ደረቤ ወልተጂ በጃማይካም ኪንግስተንም ሻምፒዮን እንደነበረች ይታወሳል። እጅግ በጣም አስደናቂ የሚባል ጅማሮ ነው ለደረቤ ወልተጂ በትልቅ መድረክ እንጠብቃታለን። አንድ መቶ ሺህ የአሜሪካን ዶላርም በዚህ አሸናፊነቷ ተበርክቶላታል። እናንተ አሁን በኢትዮጵያም በባንክ ምንዛሬ ስንት እንዳገኘች መስላት ትችላላችሁ። ወደ ባህርማዶ ስፖርታዊ ጥንቅሮቻችን እንሻገር። የተወሰኑ የዝውውር መረጃዎችን እናጥራላችሁ። አንደኛው የክርስቲያኖ ሮናልዶን ጉዳይ በተመለከተ ነው። አልናስሮች ከጥቂት ደቂቃ በፊት መግለጫ አውጥተዋል። ከዚህ ጋርም በተያያዘ ፋብሪዞ ሮማኖ በክለቡ አልናስርና በሮናልዶ መካከል ድርድር ተካሂዷል። አልናስሮች የተወሰነ የሮናልዶን ሀሳብ ተቀብለዋል። ከዚህ ውስጥ አንደኛው ክለቡን ማሻሻል በሚለው ላይ ነው። ሉዊስ ዲያዝ፣ ዴቪድ ሃኖክን ጨምሮ በአውሮፓ ውስጥ ግዙፍ ተጫዋቾችን ማምጣት በሚለው እቅድ ውስጥ ተስማምተዋል። ሌላ ተጫዋቾች ወደ ቡድኑ ለማምጣት ስራ እንደሚሰሩም ከሮናልዶ ጋር ተወያይተዋል። ስለዚህ ሮናልዶን በአልናስር ማቆየት ያበቃለት ጉዳይ አይደለም ማለት ነው። ሮናልዶ በአልናስር ሊቆይ የሚችልባቸው ሰፊ እድሎች አሉ። ተጫዋቹ የሚፈርሙ ተጫዋችን ይጠብቃል የተባለው ስለዚህ አልናስር ከሮናልዶ ሀሳቦች ተጫዋች ማምጣት ያውም ክላስ የሆኑ ተጫዋችን ማምጣት ተብሏል። ዴቪድ ሃኖክ በበርካታ የአውሮፓ ክለቦች ይፈለጋል። በጣም አስደናቂ ተጫዋች ነው። ስለ ሊውስ ዲያዝ እንኳን ብዙ እንላችሁ የሊቨርፑል ሻምፒዮን የሆነ ቡድን ውስጥ ምርጡ ተጫዋች እንደነበረ ይታወሳልና ሁለቱን ለማምጣት ስራዎች ተጀምረዋል። የሮናልዶን ቆይታም እነኚህ ዝውውሮች ሊወስኑት ይችላሉ ተብለዋል። ሪያል ማድሪድ የተከላካይ ስፍራ ተጫዋች ለማምጣት ወስነዋል። ማርካም አረጋግጦታል በ መሀል ተከላካይነት ነው ሊያመጡ ያሰቡት። ግን አንድ ነገር አለ። የቱኒ ሩዲገር ቆይታ በራሱ አልተረጋገጠም። ምክንያቱም ከሳውዲ አረቢያ እየተፈለገ ነው። ሪያል ማድሪዶችም ውሳኔ እንዲያሳውቅ ቀነ ገደብ አስቀምጠውለታል። በተለይም ተጫዋቹን የሚለቁት ከሆነ የግድ የመሃል ተከላካይ ማምጣት ይጠበቅባቸዋል። በእርግጥ ቡድኑ ዘንድሮ በጉዳት የሚታመስ ነው እና የፍሎሬንቲኖ ፔሬዝ ዋነኛ ቅዳቸው በክረምት የዝውውር መስኮት ከጉዳት ነፃ የሆነ ሪያል ማድሪድ ሊያገለግል የሚችል የመሃል ተከላካይ ይፈልጋሉ። የቱኒ ሩዲገር ጉዳይ ደግሞ በቀጣይም ከአረቡ ዓለም ጥያቄ እየመጣለት ስለሆነ ውሳኔውን እንዲያሳውቃቸው ቀነ ገደብም አስቀምጠዋል። የባርሴሎናው ዳይሬክተር ዴኮ የገንዘብ ችግር ቢኖርብንም የገንዘብ ችግራችንን ለመፍታት ስንል ተጫዋች ለገበያ አናቀርብም ብሏል። ያ ማለት ግን የቡድኑ ቁልፍ ተጫዋቾች ፈላጊ ቢመጣም አንሸጥም ብሏል። በስፋት እንደ ፔድሪ ያለ ተጫዋቻቸው ከሲቲ ጋር ስሙ ሲያያዝ ነበር ከፓርሰን ጀርሜንም ጋር እንደዚሁም ላሚኒ ያማል በእንደውም ዘንድሮ አይደለም ባለፈው ዓመት ወደ 241 ሚሊየን ፓውንድ የዝውውር ሂሳብ ቀርቦለት አልሸጡትም። የገንዘብ ችግራቸውን 100 ፐርሰንት ሊፈታ የሚችል ዝውውር ቢሆንም ማለት ነው። ስለዚህ የባርሴሎና ዳይሬክተር በዚህ ዓመት ቁልፍ ተጫዋቾቻችንን ለገንዘብ ብለን አንሸጥም፣ እናቆያቸዋለን ብለዋል። ግን ለቡድኑ ግልጋሎት የማይሰጡ ተጫዋቾች በዚህ ክረምት እንደሚሸጡ አረጋግጧል። አትሌቲኮ ማድሪድ በይፋ ወደ ቪክተር ጌኬሬስክ ዝውውር ገብቷል። በተለይ ቡድኑ በቀጣይ ውድድር ዓመት በአውሮፓ መድረክ ሻምፒዮን ለማድረግ የአውሮፓ ሻምፒዮን እና የላሊጋን ክብር ለመቀናጀት በተለይም ከሪያል ማድሪድ እና ከባርሲሎና ጋር የሚፎካከረ ቡድን ለመገንባት ለዲያጎ ሲሞኔ ቃል ገብተውለታል። ጊዮኬሬስትን ጉዳይ መከታተል ጀምረዋል። ቢያንስ በዚህ ሰዓት ቪክተር ጊዮኬሬስክ ላይ እንቅስቃሴ እያደረገ አለ ከተባለ ክለብ አትሌቲኮ ማድሪድ ነው። ሌሎቹ በፍላጎት ደረጃ ብቻ እንደሆኑ ይታወቃል። ጊዮኬሬስክ ካሉት አማራጮች ውስጥ ስፖርቲንግ ሊዝመን መቆየት፣ ወደ ዩናይትድ መሄድ፣ ወደ አርሰናል መሄድ አሊያም ደግሞ አትሌቲኮ ማድሪድ መሄድ በትልቁ አሁን እጁ ላይ የቀረቡ አማራጮች ናቸው። በእርግጥ እስካሁን ይፋ ጥያቄ ያቀረበለት ክለብ አይኖርም ማለት ነው። ኢንተር ሚላን እና የሲሞን ኢንዛጊ ድርድር በይፋ ተጀምሯል። ውድ ቤተሰቦቻችን በዛሬው ዕለት የመጨረሻ ውሳኔ ሮብ እንደሚወሰን ተረጋግጧል። የሮቡ ውሳኔ ሲሞን ኢንዛጊ በኢንተር ሚላን ይቆያሉ ወይንስ ወደ ሳውዲው ግዙፍና በቀጣይ ውድድር ዓመት በቀጣይ ቀናት የዓለም ክለቦች ዋንጫ የሚሳተፈው አሊል አል አሰልጣኝ ይሆናሉ የሚለው ነው። ውሳኔ የሚወሰነው አሊል ሀል ሲሞን ኢንዛጊን ከዓለም ክለቦች ዋንጫ በፊት ቀጥሮ የቡድኑ አሰልጣኝ ማድረግ ይፈልጋልና ሮፕ እንደሚወሰን ተረጋግጧል። ከዛም በፊት ሊወሰን ይችላል። ውይይቱ ግን ከዛሬ ጀምሮ መደረግ ጀምሯል። ዘው ኢንተር ሚላን ቤትን ቆይ በዚህ ሳምንት በአውሮፓ ሻምፒዮንስ ሊግ በፍጻሜ ጨዋታ በፓሪሰን ዠርሚን እጅግ በጣም አስከፊውን ሽንፈትም ጭምር ነበር ያስተናገዱት። በአውሮፓ ሻምፒዮንስ ሊግ ግን የጣሊያኑን ክለብ ዩቬንቱስን ያክል በፍጻሜ ተሸነፈ የለም። በአጠቃላይ በአውሮፓ መድረክ ወደ ሰባት የፍጻሜ ጨዋቶችን በአውሮፓ የፍጻሜ ጨዋታ ተሸንፈዋል። ባየር ሞኒክ እና ቤኔፊካ አምስት የአውሮፓ መድረክ ፍጻሜዎችን ተሸንፈው ሁለተኛ ደረጃ ላይ የተቀመጡ ነው። አሁን ኢንተር ሚላን አራተኛው ክለብ ሆኗል ከኤስ ሚላን ሊቨርፑል እኩል አራት የፍጻሜ ጨዋታዎችን በመሸነፍ ማለት ነው። ኢንተር ሚላን ከሽንፈቱ በላይ የተሸነፈበት መንገድ በጣም አሸማቃቂ ነበር። በአንድ የፍጻሜ ጨዋታም በአውሮፓ መድረክ በሰፊ የግብ ልዩነት የተጠናቀቀ በታሪክ የመጀመሪያው ፍጻሜ እንደሆነ ይታወቃል። አምስት ለባዶ መጠናቀቁን ተከትሎ በጣሊያን ሴሪኤም በቀጣይ ውድድር ዓመት ወደ ዋናው ሴሪኤ ከሴሪ ቤ ያደጉ ሶስቱም ክለቦች በዛሬው እለት ተለይተዋል። ሳሱሎ፣ ፒሳና፣ ክሮሜንሴ በቀጣዩ 2025/26 የውድድር ዘመን በሴሪኤው እንደሚፎካከሩ ወይም እንደሚወዳደሩ ታውቋል። በማለዳው መረጃችን ሁለቱን የላሊጋ ክለቦች ቀጣይ ሊያድግ የሚችሉም ከአራት አንድ ክለብም ጠቁመናችሁ ነበር። አሁን ደግሞ የጣሊያን ሴሬ ሶስቱም ታውቋል። ሳሱሎ፣ ፒሳና፣ ክሮሜንሴ በቀጣይ ውድድር ዓመት የጣሊያን ሴሬ ተሳታፊ ሆነዋል። ቢሱማ ከቶትንሃም የመልቀቅ ድሉ ሰፊ ነው እየተባለ ነው። የሳውዲ አረቢያ ክለቦች እና የቱርክ ክለቦች ደግሞ ዋነኛ ኢላማ ሆኗል። ቤን ጃኮብስም አስነብቧል። የሳውዲ አረቢያ ክለቦች ረብጣ ብሮቻቸውን ይዘው ከአውሮፓ ዘንድሮ ተጫዋች እንደሚወስዱ የተረጋገጠ ነው። እናም የትኛው ክለብ ላይ ትኩረት ያደርጋሉ የሚለው ብቻ ነው የሚጠበቀው። በፕሪሚየር ሊግ ከአርሰናል ማጋሌሽን፣ ከዩናይትድ ብሩኖ ፈርናንዴዝን፣ ከሊቨርፑል ሊዊስ ዲያዝን በዋነኝነት እየሰሩባቸው እንደሆነ ይታወቃል። ከቶትናም ደግሞ ቢሱማን ይዘውታል። ሌሎችም የቱርክ ክለቦች ግን ይሳተፉበታል ተብሏል። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲ በዝውውር መስኮቱ ላይ የነቃ ተሳትፎን እያደረገ ነው። ማንስተር ሲቲ የወልብሱን አልጄሪያዊ ተጫዋች ሪያን አይት ኑሪን ለማስፈረም እንቅስቃሴ ጀምረዋል። ማንስተር ሲቲዎች እንቅስቃሴ ጀምሩ እንጂ ከወልብስ እንዲሁም ከተጫዋቹ ጋር ገና ከስምነት አልደረሱም። የአሰልጣኝ ፔፕ ጋርዲዮላ ቡድን ማንስተር ሲቲ የግራ መስመር ተጫዋች ቦታውን ለማጠናከር አይት ኑሪ ዋነኛ እቅድ አካሉ አድርጎ እየሰራ ነው። በወልብስ አራት ስኬታማ የውድድር አመትን ያሳለፈው ራይት አይት ኑሪ ወልብስን ከተቀላቀለ ወዲህ ለቡድኑ 157 ጨዋቶችን አድርጓል። ተጫዋቹ በተጠናቀቀው የውድድር ዓመት በሁሉም ውድድሮች 41 ጨዋታ ሲያደርግ አምስት ግብ አስቆጥሮ ሰባት አመቻችቶ መቀበል ችሏል። ይህ ተጫዋች ግን በግል ደረጃ ሲቲን የመቀላቀል ፍላጎት አለውና አስቸጋሪ ላይሆን ይችላል ተብሏል። በዝውውር ረገድ ሌላኛው መሐሙድ ሳጋሬ በነፃ ዝውውር ማይሰር ሲቲን ይቀላቀላል። የህክምና ምርመራውንም በቀጣዮቹ ቀናት ያደርጋል ተብሎ ይጠበቃል። ሲቲ ያስቀደመው ያጠናቀቀው ዝውውር ነው። ስለሆነም ሲቲ ቢያንስ አንድ ተጫዋች ማስፈረሙን ከወዲሁ አረጋግጧል ማለት ነው። በክረም መሐመዱ ሳንጋራ ማይሰር ሲቲን በቀጣይ ቀናት በነፃ ዝውውር የሚቀላቀል ይሆናል። አስከፊው ዜና የማይሰር ሲቲው የመሃል ሜዳ ተጫዋች ማቲዮ ኮቫችች በጉዳት ምክንያት ለረጅም ጊዜ ጉዳት ከሜዳ ይርቃል። ተጫዋቹ በተረከዙ ላይ ያጋጠመው ጉዳት እረፍት በማድረግ ይሻላል ተብሎ ቢጠበቅም ተባብሷል። ተጫዋቹ በተረከዙ ላይ ህመም ስሜት እና እብጠት መታየቱን የክሮሻ ብሔራዊ ቡድን ዋና አሰልጣኝ ዝላትኮ ዳሊች አረጋግጠዋል። የርም ተከትሎ ማይስተር ሲቲ ማቴዎ ኮቫችች ቀዶ ጥገና እንዲያደርግ ከውሳኔ መድረሱን እና አሰልጣኝ ፔፕ ጋርዲዮላ አረጋግጠዋል። ማቴዎ ኮቫችች ከጉዳት ተገግሞ ወደ ሜዳ ለመመለስ የሶስት ወራት ጊዜ እንደሚወስድበት የጠቆሙት አሰልጣኝ የፔፕ ጋርዲዮላ በዓለም ክለቦች ዋንጫ ማንቸስተር ሲቲን እንደማይወክል ተረጋግጧል። ይህ ለሲቲ ጥሩ የሚባለው ዜና አይደለም። የምንጊዜም ምርጡ አጥቂ ነው፣ ሰርጆ ኩናጌሮ በነገራችን ላይ ንብረትነቱ የሲቲ ሆኖ በፕሪሚየር ሊግ ይጫወት እንጂ ከዛ በፊት በአትሌቲኮ ማድሪድ እናውቀዋለን። ብዙ ገለልተኛ ደጋፊዎች ከሚወዷቸው ተጫዋች ዝርዝር ውስጥ አናጠውም የኩናጌሮን ወደ ሰባት መቶ 86 ጨዋታዎችን አድርጓል። 426 ግብ፣ 138 አሲስት፣ 564 የግብ ተሳትፎን አለው። የአውሮፓ ሻምፒዮንስ ሊግ፣ ኤፋ ሱፐር ካፕ፣ 5 ፕሪሚየር ሊግ፣ 1 ኤፍኤ ካፕ፣ 6 የካራቦ ካፕ፣ 3 ኤፍኤ ካፕን አንስቷል። 3 የኮቪድ ሽልድ ዋንጫን አንስቷል። አንድ ኮፓ አሜሪካን አንስቷል። በርካታ የግል ክብሮች አሉ። የኩን አጌሮ ግን የማትረሳ ቅጽበት ማንቸስተር ሲቲ 2011/12 የውድድር ዓመት ላይ ሻምፒዮን ሲሆኑ በኢታሊ ያስቆጠራት ኪንስ ፓርክ ሬንጀርስ ላይ ያስቆጠራትን ግን ማንም አይረሳም። እናንተ የተለየ የምታስታውሱት እውነት ካለ በተለይም የሲቲ ደጋፊዎች ከኩን አጌሮ አንጻር በሀሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። የቼልሲው ወጣቱ የፊት መስመር ተጫዋች ማርክ ጉዌን ለማስፈረም በርካታ ክለቦች ፍላጎት አላቸው አንደኛው ቼልሲ እህት ክለብ የሆነው ስትራስቡርግ ይህን ተጫዋች ማስፈረም እንደሚፈልግ ይፋ አድርጓል። ቼልሲዎች ግን ተጫዋቹን ምናልባትም የትልቅ ዝውውር አካል ሊያደርጉት ይፈልጋሉ እየተባለ ነው። ማርክ ጉዌን በቀጣይ በዓለም ክለቦች ዋንጫ በፊት የውሰት ውሉ ወደ ስትራስቡርግ ይሂድ አይድ የሚለው ውሳኔ ይሰጥበታል። የተጫዋቹን ምላሽ ይጠበቃል። በቼልሲ ግን ከዚህ በኋላ እድል ያገኛል ተብሎ አይታሰብም። በተለይም የኒኮላስ ጃክሰን ሁለተኛ ነበር፣ አሁን ደግሞ ሊያም ዴላፕ መጥቶበታል እና አስቸጋሪ ነው የሚሆነው። ለማንኛውም የተጫዋቹ መዳረሻ ሲጠበቅ እህት ክለብ ስትራስቡርግ አለው ብሏል። ቸልሲ ጄም ኬንትስን ለማስፈረም ከቦሩሲያ ዶርትመንድ ጋር ንግግር ባያደርጉም ከተጫዋቹ ጋር ግን የቅርብ ግንኙነት እንዳላቸው ተረጋግጧል። ለክለቦች አለም ዋንጫ እንዲደርስ ይፈለጋል የተባለው ይሄም የክንፍ አጥቂ ከቼልሲ በኩል እንደ አሊሃንድሮ ጋር ናቸው ኒኮ ዊሊያምስ፣ አሁን ደግሞ ጄም ጌንትስ በዝርዝራቸው ውስጥ ይዘው እየሰሩበት እንደሆነ ይታወቃል። ከዓለም ክለቦቹ ዋንጫ በፊት ግን ቼልሲ በቦታው ላይ አንዳቸውን ያስፈርማል ተብሎ ሲጠበቅ፣ አሁን ላይ በስፋት ቴሌግራፍ ይዞት ወጣው መረጃ መሰረት ከጄም ጌንቲስ ሰዎች ጋር የቅርብ ግንኙነት ወይም ውይይቶችን አድርጓል እና ይህ ዝውውር በቶሎ ከሌሎቹ በተሻለ መጠናቀቅ እድል አለው ብሏል። በቼልሲ እየተጫወተ የሚገኘው ኢኳዶሮ ሞይሰስ ካይሴዶ የመጀመሪያው ኢኳዶራዊ ተጫዋች ነው፣ በፍጻሜ ጨዋታም በአውሮፓ መድረክ ግብ ያስቆጠረ። ከሰሞኑ ደግሞ የኤኳዶር ብሔራዊ ቡድን የቡድን አጋሩ የሆነው ዊሊያነ ፓቾ የመጀመሪያው ኢኳዶራዊ ተጫዋች ሆኗል። የአውሮፓ ሻምፒዮንስ ሊግን ከፓሪሰን ጀርሜን ጋር አነሳ። ከጥቂት ቀናት በፊት አስቀድሞ ሮብ ነው የነበረውን የኮንፈረንስ ሊግ ፍጻሜ ጨዋታ እዛ ላይ ግብ እንዳስቆጠረ ይታወቃል። ሞይሶስ ካይሴዶና በታሪክ የመጀመሪያው ኢኳዶሪያዊ ተጫዋች ነበረ። ዘንድሮ በቼልሲ እጅግ በጣም ቁልፍ ከሚባሉ ተጫዎች አንደኛው ነው። በቅርቡ ደግሞ ተጨማሪ ኮንትራት ሊያስፈርሙት ድርድር ላይም እንዳሉ ይታወቃል። የሊቨርፑል የአመቱ ምር ተጫዋች ታውቋል። ምንም የለውም ሳላህ እንደሚሆን የመርሳይዱ ክለብ ሊቨርፑል የ2425 የውድድር ዓመት የውድድር ዘመኑ ምር ተጫዋች ኒፋ አድርጓል። በዚህ መሰረት ግብፅ የፊት ወሰር ተጫዋች ሳላ የሊቨርፑል የውድድር ዘመኑ ምር ተጫዋች በመሆን በአበላጫ ድምፅ መመረት ችሏል። ሳላ በሊቨርፑል ቤት ያሳለፋቸው 8 ዓመታት የአመቱ ምር ተጫዋች ተብሎ ሲመረጥ ለአምስተኛ ጊዜ ነው። ከስምንት ዓመታት ውስጥ ሶስቴ ብቻ የዓመቱ የአመቱ ምርጥ ያለው ነው ማለት ነው። ይህ ተጫዋሽ ጥሩ የሚባለው ነገር በሚቀጥሉት ሁለት ዓመታትም በሊቨርፑል ይቀጥላል። ዘንድሮ ሻምፒዮን በሆነው ሊቨርፑል ውስጥ ቁልፍ ተጫዋቾችን ከጠራን ሳላ ነው። ወደ 29 የፕሪሚየር ሊግ 18 አሲስቶችን አድርጎ በእንግሊዝ ፕሪሚየር ሊግ በከፍተኛ ደረጃ የግብ አስተዋጽኦን አበርክቶ እንደጨረሰ ይታወቃል። እናም የአመቱ ምርጥ ተጫዋች ተብሎ ተመርጧል። ኢንዶ ሊቨርፑል ያን ያህል ዋጋ ያለው ክለብ ነው ብዬ አስባለሁ። በጣም ውድ ክለብ ነው ሊቨርፑል። የመጫወት እድልን ጥሎ ወደሌላ ቡድን መሄድ እፈልግ እንደሆነ ከጠየቁኝ መልሱ አይሆንም ነው። ይሄ ቀላል ጥያቄ ነው ብሏል። ለሊቨርፑል መጫወት የማይፈልግ የለም፣ ሊቨርፑል በጣም ውዱ ክለብም ነው ሲል ነው በሀሳቡ የተናገረው። ስለሆነም ተጫዋቹ በሊቨርፑል መቆየትን እስከ መጨረሻ ይሞክረዋል። ዋታሩ ኢንዶ የመልቀቅ ፍላጎት እንደሌለው አረጋግጧል። ባለፈው ሳምንት ከኢብራሂም ኮናቴ ወኪል ጋር ሊቨርፑሎች ተጨማሪ ውይይትና ድርድሮችን ያደርገዋል። ደሞዝ፣ ጥቅም ጠቅም ጉዳይ፣ የኮንትራት ርዝማኔን በተመለከተው ውይይቶቹ ቀጥለው ሲካሄዱ በኢብራሂማ ኮናቴ በኩል ሌሎች የአውሮፓ ግዙፍ ክለቦችንም ጥያቄ በጎን ይመለከታል የተባለው። ስለዚህ የዚህ ተጫዋች የኮንትራት ማራዘም ሂደት ድርድሩ ይቀጥል እንጂ እስካሁን ውሳኔ ወይም እልባት አላገኘም። ኬለር የሕክምና ምርመራውን በተሳካ ሁኔታ አጠናቋል። ስለዚህ ሕክምና ምርመራውን ያለፈ ተጫዋች ደግሞ አስቀድሞ ስምምነት ስለተደረሰበት ሊቨርፑል ገቢ ያገኛል ማለት ነው። አጠቃላይም አሁን ላይ እስከ 125 ሚሊዮን ፓውንድ አጠቃላይ ከተጫዋቹ ገቢ ደግሞ እስከ 18 ሚሊዮን ፓውንድ የሚደርስ ገቢ ያገኛል። ከኦማሃኒ ኬለር የቋሚነት ስፍራን ፈልጎ ብቻ የሚለቅ የሊቨርፑል ተጫዋች እንደሆነ ይታወቃል። በኳሊቲ ደረጃስ የሚታም አይነት ግብ ጠባቂ አይደለም፣ በጣም አስደናቂ ግብ ጠባቂ ነው። በሊቨርፑልም በ ባገኘው እድል ምርጥ መሆኑን አሳይተዋል። ይህ ማንም የመሰከረለት ነው። አሰልጣኞቹም የሊቨርፑል ደጋፊዎችም በኮማኒ ኬለር ብቃት ብዙ የሚጠራጠሩ አይመስልም። እንደውም ስሙ በአንድ ወቅት የማኑኤል ኑየር ተተኪ በመሆን ወደ ባየር ሞኒክም ያመራል ሲባል ነበር። ለማንኛውም ወደ ብሬንትፎርድ ለማምራት ዛሬ ያደረገው ህክምና በተሳካ ሁኔታ ተጠናቋል። አርሰናል ከሁዋን ጋርሻ ዝውውር መቶ ፐርሰንት ራሱን እንዳወጣ ይታወቃል። ታዲያ ፋብሪ ዞራዋ ነው። አርሰናል ከዚህ ዝውውር የወጣበት ሁለት ምክንያት ነው ብሏል። አንደኛው ዴቪድ ሪያ በቡድን ውስጥ መኖሩ፣ ሁለተኛው ደግሞ ዴቪድ ሪያ ባለበት ቡድን ውስጥ 25 ሚሊየን ፓውንድ ለሁለተኛ ግብ ጠባቂ ማውጣት አላስፈላጊ ነው በሚል ነው። ከዚህ ጀርባ ታዲያ ያለው ሰው አንድሪያ ቤርታ ነው ማይክል አርቴታ ይህን ተጫዋች ለማምጣት ሙሉ ፍላጎት ነበራቸው። ልክ ሴሽኮ ላይ እንደወሰኑት በግብ ጠባቂ ደግሞ ይህንን የፈለገው ነበር አሰልጣኝ ማይክል አርቴታ ግን ክለቡ አልተቀበለውም። ይህንን ዝውውር በተለይም አንድሪያ ቤርታ አስቀድሞም አልተቀበለውም። ስለዚህ ዴቪድ ሪያ ባለበት 25 ሚሊዮን ፓውንድ ለግብ ጠባቂ ማውጣት ተገቢነት እንዳልታየ ያስረዱት አንድሪያ ቤርታ ዝውሩ እንዲቀር አደርገዋል። ስለዚህ አርሰናል ከባህር ሲሮ ነጋር ከፉክክር አስቀድሞ የወጣበት ዋነኛ ምክንያትም አንድሪያ ቤርታ ናቸው። ምናልባት አርሰናሎች በሀሳብ መስጫ ሰጠናቸው ደጋግመው እየጻፉ ያሉት አንደኛ አርሰናል እያመጣቸው ያለ ዝውውሮች የቡድኑ ችግር የነበሩ ተጫዎች አሉም። ሁለተኛ ነገር አርሰናል እንቅስቃሴ እያደረገ አይደለም። ስለዚህ መጨረሻ ላይ የውሰት ዝውውሮችን ለማድረግ ይገደዳልና የአርሰናል አንድሪያ ቤርታ መምጣት ምናልባትም አላስፈላጊ ዝውውሮችንም በጊዜ ከማስቀረት አንፃር አንደኛው ማሳያ ነው። ስፓኞል ግብ ጠባቂ ዋን ጋርሻ በቀጣይ ማንን ያመጣል አርሰናል? በግብ ጠባቂነት የሚጠበቅ ነው የሚሆነው። ከቤንጃሚን ሸሽኮ ጋር በተያዘ ቢያንስ ቢያንስ በዚህ ሳምንት ዝውውሩ ላይፈጸም ይችላል። አንደኛው የተፈጠረው ነገር ከ ሀገሩ ጋር ይገኛል ቤንጃሚን ሼሽኮ። በዛ ላይ ደግሞ አሁን ሌሎችም ፈላጊዎች ስማቸው እየተሰማ ነው። እናም አርቢ ላይፕዚግ የዝውውር ሂሳቡን እስከ 100 ሚሊዮን ዩሮ ማድረስ ይፈልጋሉ ተብሏል። በተለይም በገበያው ላይ በቂ አጥቂ አለመኖሩ እንደ አድቫንቴጅ ሊጠቀሙ ታስበዋል። አርሰናል የመደራደር አቅም እንግዲህ በቀጣይ ይታያል። እናም ይህ ዝውውር በዚህ ሳምንት የመፈጸም ዕድሉ ዝቅተኛ መሆኑ ነው እየተረጋገጠ የሚገኘው። በርካታ የዩናይትድ ደጋፊዎች ዩናይትድ ለሽያጭ ይቀርባሉ የሚል ጥያቄን እያቀረቡ ነበረ። ከሳውዲ አካባቢ የሚወጡ መረጃዎች ውድ ቤተሰቦቻችን፣ የሚያመለክቱት በዋነኝነት የሼክ ጃሲም ቢን አህመድ አልታኒ ፍላጎት አሁንም በዩናይትድ ላይ እንዳለ ነው። ይፈልጉታል ማንቸስተር ዩናይትድ መግዛት። በነገራችን ላይ ሼክ ጃሲም ቢን አህመድ አልታኒ ራሳቸው የዩናይትድ ደጋፊ ናቸው። በእርግጥ ሰር ጂም ራትክሊፍን በተመሳሳይ የዩናይትድ ደጋፊ ናቸው፣ ግን በአቅም ደረጃ የሚመጣጠኑ አይደለም። የአረቡ ሀብት በፓሪስ ሰን ጀርሜን በጥቂት ማሳያነት መውሰድ እንችላለን። እና ክለብ ውስጥ ያለ ጫና አለ። ምናልባትና ያንን ጫና ለመጠቀም እቅድ አለ እየተባለ ነው ከሳውዲ አካባቢ ሼክ ጃሲም ቢን አህመድ አልታኒ ዳግም ወደ ዩናይትድ ግዢ ለመምጣት በተወሰነ መንገድ ግን፣ ቡድኑን ጫና ውስጥ ባለቤቶቹን የከተታቸው አንደኛው ነገር ከትርፍ የሚገኘው ገቢ መቀነስን በተመለከተ ነው። በጊዜ ሂደት ዩናይትድ በገቢ እየቀነሰ መጥቷል እና ይህ ነገር የክለቡን ባለቤቶች አላስደሰተም። በጊዜ ሂደትም በሰር ጂም ራትክሊፍ እና በግሌዘር ቤተሰቦች መካከል ልዩነት ሊፈጥር ይችላል እየተባለ ነው። በጣም አስከፊውን ነገር ግን በዚሁ ለዩናይትድ ደጋፊዎች እንንገራችሁ። የግሌዘር ቤተሰቦች ክፋት በዩናይትድ ቤት ያው ከቡድኑ ትርፍ ላይ መውሰድ ይችላሉ። አብዛኛውን ባለቤቶች ክለቡ እንዲያድግና ገቢያቸው ወደፊት እንዲጨምር ከማሰብ ትርፋቸውን አይወስዱትም። እዛው ክለቡ ላይ ነው ኢንቨስት የሚያደርጉት። የግሌዘር ቤተሰቦች ግን ብታምኑ ባታምኑ የክለቡ ትርፉን በሙሉ ወደ ካዝናቸው ነው የሚያስገቡት። ከሌሎች ባለቤቶች የከፋ የሚያደርጋቸው ይሄ ነው። ለማንኛውም ዩናይትድ ቤት ጫናው አለ? እናም ይሄንን ጫና ቀጥሎም የሚመጣው ነገር ክለቡን መሸጥ ሊሆን ስለሚችል ሼክ ጃሲም ቢን አህመድ አልታኒ ጉዳዩን በቅርብ እየተከታተሉት ነው የሚል መረጃ ነው በስፋት እየወጣ ያለው። ፋብሪሲዮ ሮማኖ የሳውዛምተኑ ታይለር ዲቢሊንግን በተመለከተ አንድ መረጃ ይዞ ወጥቷል። ይሄም ዩናይትድ እውነተኛ ፈላጊ መሆኑን አረጋግጧል። ነገር ግን ቅድሚያ ተሰጥቶት እየተሰራበት አይደለም። በርካታ ክለቦች ይፈልጉታል። እንደ ዩናይትድ ካሉ ታላላቅ ክለቦች ጋርም ስሙ መያያዙን ተጫዋቹ ወዶታል። ነገር ግን እስካሁን ዩናይትዶች ምንም አይነት ተጨባጭ እንቅስቃሴ ያላደረጉበት ዋነኛ ምክንያት የቡድኑ መሰረታዊ ችግሮች መፍታት ላይ ካተኮሩ በኋላ በተለይም አሁን በቦታ ላይ ኩንሃን አግኝተዋል። ሌሎች የአማካኝ ስፍራውን በደንብ ማጠናከር ይፈልጋሉ። የብሩኖ ፈርናንዴዝን ጉዳይ መጨረስ ይፈልጋሉና በዝርዝራቸው ውስጥ ግን እጅግ በጣም አስደናቂው ታይለር ዲቢሊንግ ተይሷል። በጣም አስከፊው ነገር ግን ሳውዛምተን ለዚህ ተጫዋች 100 ሚሊዮን ሮ ፈልጋለሁ ማለቱ በጣም አነጋጋሪ ነበር። አትሌቲክ ግን 100 ሚሊዮን ገዢ አያገኙም እና ከዚህ በታች ይሸጡታል ብለዋል። የዩናይትድ ስም ግን የዩናይትድ ዝርዝር ውስጥ ግን የተጫዋቹ ስም አለ። ማቲዋስ ኩና አዲሱ የማንቸስተር ዩናይትድ ተጫዋች አስር ቁጥር መለያ እንደሚሰጠው ተረጋግጧል በማንቸስተር ዩናይትድ ኩንሃ ፕሪሚየር ሊግን ያውቃል፣ ስለዚህ ለመላመድ ጊዜ አይፈልግም። ይህ ትልቅ ጥቅም ያለው ብሏል ሪዮ ፈርዲናንድ። ተጫዋቾቻችን ከውጪ ሊጎች መግዛት በእንግሊዝ ልምድ ስለማይኖራቸው አደጋዎች አብሮ ይመጣሉ። ላብነት ያክል አንቶኒን ብሏል። አንቶኒ ጥሩ ብቃት ያለው ተጫዋች ቢሆንም ፕሪምየር ሊጉን መላመድ ፈተና ሆኖበት ነበር ብሏል። የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ ግን ማቲያስ ኩና በፕሪምየር ሊግ ልምድ አለው፣ ራሱን በደንብ ፈትኖ አሳይቷል። ያለው ብቃት ለዩናይትድ በጣም አስፈላጊም ጭምር ነው ብሏል። ዩናይትድ ያለበትን የግብ የማስቆጠር ችግርና የፈጠራ ችግር በብዙ መንገድ ሊያግዝ ስለሚችል ጥሩ ፊርማ ነው ብዬ አስባለሁ ብሏል። ምንም ጥርጥር የለውም ማቲያስ ኩና በብዙ መንገድ ተገልጿል። ቁጥሮቹም እኛም በተለያዩ መረጃዎቻችን ነግረናቸዋልና ዩናይትድ ኩናህን ማግኘት ከዕድልም በላይ ነው። ያውም አንድም የአውሮፓ መድረክ ትኬትን ሳይቆርጥ እንደ ኩና ያለ ተጫዋች ያውም ብራዚል ማግኘት በዚህ ሰዓት በጣም ከባድ ነው። 625 ሚሊዮን ፓውንድ ዩናይትድ እንደከፈለበት ይታወቃል። ለዩናይትድ ደጋፊዎች የብሩኖ ፈርናንዴስ ጉዳይ አላለቀም። በእርግጥ በፖርቹጋል ብሔራዊ ቡድን ውስጥ አብዛኞቹ በአረቡ ዓለም ይጫወታሉ። ሮናልዶን ትልቁን ማንሳት እንችላለን እና ኔቬዝም አሉ እዛ ውስጥ ለአረቡ ዓለም ይጮቱ። ማርክ ጎልድብሪጅ የዩናይትድ ቀንደኛ ደጋፊ አሁን ብሩኖ ከፖርቹጋል ብሔራዊ ቡድን ጋር መገኘቱ ተጽዕኖ ይፈጥራል ብሏል። በተለይም ደግሞ በማንቸስተር ዩናይትድ እሱን ለማቆየትና ለማሳመን በጣም የረፈደ ይመስለኛል። ብሔራዊ ቡድን ውስጥ በርካታ የሳውዲ ሊግ ተጫዋቾች መኖራቸው ተጽዕኖ ያሳድራል። ብሩኖ ፈርናንዴዝ ላይ ወኪሉ አልተገናኙም እስካሁን ከብሩኖ ፈርናንዴዝ ጋር ወኪሉ ሰሞኑን የነበረው ሳውዲ አረቢያ ነበረና አሁን ሲመለስ ከብሩኖ ፈርናንዴዝ ጋር ውይይት ያደርጋል ወኪሉ ጠቀም ያለ ገንዘብ ያገኝበታል። በዚህ ዝውር ላይና ብሩኖን የማሳመን ስራ ለወኪሉ ቀላል ይሆናል ተብሎ ይታሰባል። የማርክ ጎልድ ብሪጅ ስጋትና ፍርሃት ይሄ ነው። ግልጽ ነው ዩናይትድ ይህን ተጫዋች ለማቆየት በጣም ብዙ ፈተና ይጠብቀዋል። ብሩኖ ፈርናንዴዝ የአውሮፓን እግር ኳስ ከመረጠና በዩናይትድ ያለውን ክብር ከመረጠ ብቻ ሊቆይ ይችላል። ከጥቅማ ጥቅም አንጻርስ በእግር ኳስ ሕይወት ዘመኑ ሊያገኘው የማይችል ገንዘብ እንዳቀረበለት ይታወቃል። ለማንኛውም በርካቶች አሁንም ዩናይትድ ቤት ስጋት ቢኖራቸውም ብሩኖ ፈርናንዴስ ከፖርቹጋል ብሔራዊ ቡድን ስብስብ በኋላ ውሳኔውን ያሳውቃል ተብሎ ይጠበቃል። ብሩኖ በ100 ሚሊየን ፓውንድ የሚለቅ ከሆነ ራሽፈርድ 40 ሚሊዮን ፓውንድ ተለጥፏል፣ አንቶኒ 32 ሚሊዮን ፓውንድ፣ ሳንቾ 25 ሚሊዮን ፓውንድ፣ ማላሽ 10 ሚሊዮን ፓውንድ እንደዚሁም በጋርናቸው በኩል 50 ሚሊየን ፓውንድ እንዳለ። እነኚህ እንግዲህ ገበያው ላይ አሁን ስላሉ ብሩኖንም ጨምሮ ገበያው ላይ ስላለ 382 ሚሊዮን ፓውንድ ይመጣል። ይህ በማንቸስተር ዩናይትድ ቤት ምናልባትም ደጋፊዎች አንድ የሚፈልጉት ነገር እነኚህ የቡድኑ ቁልፍ ተጫዋቾች ቢሆኑም ብሩኖ ፈርናንዴዝን ጨምሮ ራሽፈርድም በእርግጥ ከሩበና ሞሬ ጋር በቀጥታ የገባበት ሰጥ አገባ እንጂ አስቶን ቪላ ብቃቱን አይተናል። እነኚህ ተጫዋቾች የሚሸጡ ከሆነ 382 ሚሊየን ፓውንድ እንደ ፓርሰን ጀርሜን ያለ በጣም ወጣት ግን ደግሞ በደንብ ማገልገል የሚችል ተጫዋቾችን መልምሎ ማምጣት ይቻላል እና ሽያጩ የከፋ አይደለም የሚሉ በተለይም ለዩናይትድ ቅርብ የሆኑ የዩናይትድ ሚዲያ ላይ የሚሰሩ አብዛኞቹ ያምናሉ ይህንን ነገር ግን የማንቸስተር ዩናይትድ ኢንቨስትመንት ይህንን ለማድረግ የሚፈቅድ ሰዎች አመራሮች አሉ የሚለው በትልቁ ይጠቀሳል። በየትኛው መንገድ እንግዲህ ይህንን ዝውውር ሲጨርሱ ወይም ይህንን ሽያጭ ሲጨርሱ ማንቸስተር ዩናይትዶች ተጫዋች ያመጣሉ ተብሎ ይታሰባል። 382 ሚሊዮን ፓውንድ በጣም ብዙ ነው። ጥራት ያላቸውን ቢያንስ እድሜያቸው ከ25 ዓመት በታች የሆኑ እስከ ስድስት ተጫዋቾችን ሊያመጣ ይችላል። ግብ ጠባቂ፣ ተከላካይ፣ አማካኝም ጨምሮ ተጨማሪ አስር ቁጥር ተጫዋች ማምጣት ይችላሉ በዚህ ገንዘብ። ያው ሽያጮቹ የሚሳኩ ከሆነ ግን ዩናይትድ ይህን ማድረግ የሚችል በቂ አመራር አለው ወይ የሚለው ደግሞ ለዩናይትድ ደጋፊዎች ስጋትም ጭምር ነው። ግን ገንዘቡ ቀላል የሚባል አይደለም። ለማንኛውም በቀጣይ ቀናትም ጉዳዮቹ እየጠሩ ይመጣሉ። እስከ ጁን አስር ክፍት እንደሆነ ይታወቃል። የክረምት የዝውውር መስኮት የአሁኑና በቃን ሳናይ ጊዜ